ወደድሽ አሁ ለካ እንደዚህ ሞቆኝ ነበር። ቅዝቃዜው ደስ ሲል። ያክስተሽ እኮ እንዴት አይነት መለኛ እንደሆነ! እንዴ ናርዲዬ

ይሄ ሰውዬ እውነቱን ነው፣ ትክክለኛ ነው ምናምን ስትይ አልነበር እንዴ? ለነገሩ አንቺ አይደለሽ። ምን አይነት ጥፋተኛ! ወይኔ ሳምሪ፣ የማንም መጫወቻማ አሁን ያልቀር ሰው ኩተሳካ ማለት ነው። ሲያሻሽ ደህና ነሽ አይደለ? ደህና ነኛው። ምን ነው ችግር አለ? የለም። ምን ሆና ነው? ወይኔ ሳምሪ! ወይኔ ሳምሪ! ወይኔ ሳምሪ! ወይኔ ሳምሪ! ወይኔ ሳምሪ!

አንቺን ምን እያልሽ ነው? የተበላሹ ነገሮችን አስተካክሉ። እዛውም አንቺን ወደ እናትሽ ሊቀላቅልሽ ነው። አዝናና ነው ምን እንረዳሽ አልች

ቅድም ቀደም ስላስከፈውሽ በጣም ይቅርታ። አልተቀየምኩሽም አክስቴ፣ አቷሽኝ ናዲ አይዞሽ ነው እኮ አልፈርድብሽም። እውነት ለመናገር ግራ ገብተሽኝ ነበር። ፍጹምም አላውቀው ሰው ነበር የሆነሽው። ይቅርታ ናዲ፣ ጥሩ ስሜት ላይ ስላልነበርኩኝ ነው። ግን ምን አጋጥሞሽ ነው አክስቴ? የጓደኛዬ ሞት በጣም ነበር የጎዳኝ አክስቴ። ተይ በቃ እራስሽን አትውቃሽም። አንቺ እንደሚፈጠር በምን ልታቂ ትቻለሽ? ታውቂያለሽ ናርድዬ አንድም ቀን እንለያያለን ብዬ አስቤ አላውቅም ነበር። ሁል ጊዜ አገኛታለሁ እያልኩ ቀን እቀጥር ቀጥር ነበር፣ ነገር ግን እሷ ቀደመች። ምን አለበት ነገ እሄዳለሁ ነገ ሄዳለሁ ከምል አንድ ቀን ተነስቼ ብሄድ። አንቺ እንደሚፈጠር በምን ልታውቂ ትቻለሽ? ናርድዬ ምንም ቢሆን ጥፋቴ ነው አይሽረው። ሁላችንም እኮ የመጣነው በፈጣሪ ፍቃድ ነው በሱ ፍቃድ እንደመጣ ነው፣ ደግሞ በሱ ፍቃድ ነው የምንሄደው። ታይ በቃ አታማሪ። እሱስ ልክ ነሽ። ምንም ነገር ቢሆን ያለ ፈጣሪ ፍቃድ አይሆንም። ግን አርዴ አልተቀየምሽኝ አይደል? አሁን አልተቀየምኩሽም ማክስቴ። እሺ እኔ ቆንጆ በቃ አንብቢ፣ እኔ ልውጣ። ኔትወርክ ማድረጉን አሰብከው? ሁሌ እኮ ነው የማስበው። ነገ ነገ ስለ አንመቻቸው ላይ ነው ቶ በቃ ዋናው ማሰብ ነው። እንደምትውጁ ደግሞ እርግጠኛ ነበርኩ። ናሆሚ። አቤት። አንድ ነገር ልጠይቅ። ምንድን ነው? ጠይቅ። አንድ ሰው አጠገቡ የሌለን ሰው ማፍቀር ይችላል እንዴ? ምን ነው? አንዴ ድሮ ጓደኛ የነበረች እና ድሮ የምትወደው ልጅ አሁን ላይ የት እንዳለ አታውቅም፣ ግን እንደዚህም ሆኖ ፍቅሩ አልቀነሰም። ግራ ገብቶኝ ኮኑ አዎ አንዳንድ ፍቅር እንደዛ ነው። ተለያይተውና ተራርቆም አይጠፋም፣ እና ድጋሚ ታገኘዋለች። እሱ እንዴ? ታውቃለህ? ይቅርታ፣ ታውቃለህ፣ ያው መጨረሻቸውን ለማወቅ ስለጓጓው። እሱማ ፊትሽ ላይ ይነበባል። ግን እነማን ናቸው? እሱን ሌላ ጊዜ ታውቀዋለህ። አክስቴ። አንቺ፣ ይቀልዳል። እኔ እምልሽ ነው አዲዬ፣ ውዬ። አክስቴ፣ እስኪ ዛሬ የሆነ ነገር እናውራ። እሺ፣ ምንድን ነው? አሁን አንቺ ትልቅ ልጅ ነሽ፣ መቼም ስለ ነገ እቅድ ይኖርሻል፣ አለ እንደ ማለት። አክስቴ፣ አልገባኝም። እሺ፣ በቃ ከማጨናንቅሽ ተይው። እና ከእናትሽ በወር ሲወሰድሽውን አስር ሚሊዮን ብር ምን ለማድረግ አሰብሽ? እኔ እንጃ አክስቴ። ያው ትምህርት ስጨርሽ ትጠቀሚበታለች ስለሆነ ያለችኝ እስካሁን አላሰብኩበትም። ምንም አልነካሹም። እስካሁን አይደል? ምንም አልነካሁትም። ጎበዝ። እኔ እንደውም እስካሁን ታባክኛለች ብዬ ፈርቼ ነበር። አይ ምንም አልነካሁትም። ስለዚህ አንቺ ስትሞች ተጨማሪ አስር ሚሊዮን ብር ይኖረኛል ማለት ነው። አጎቴ ግን ለምን ያክል ጊዜ ነው ፊልድ ሄደው? ሶስት ሳምንት ምናምን እንደዛ ነው ያለኝ። አጎቴ እኮ ግን ባህሪው በጣም ነው የሚገርመኝ። ሁሌ ሲሄድ ለሄድ ነው ቻው ምናምን ማለት አያውቅም ለአንቺ ተናግሮ ብቻ ነው የሚሄደው? እንዴ፣ እንደውም በስንት ጥል መሰለሽ ይሄን ነገር ያቆመው። ድንገት ተነስቶ ይሄድና ማታ ላይ ደውዬ እንዴ ምን ነው አመሸሽ ስለው ፊልድ እኮ ሄጃለሁ ይለኛል። ሁሌ እኮ ሳስበው የባሪው ይገርመኛል። ሰው እንዴት ምንም ሳይናገር ያውም ሌላ ሀገር ይሄዳል እንዴ? እንደውም ምን እንደተፈጠረ ታውቂያለሽ? ሳይነግረኝ ሽል ብሎ ይሄዳል። ከዛ በኋላ እኔ ደግሞ ሌላ ቤት ተከራይቼ መውጣት፣ ሶስት ቀን ሙሉ ስልኬ ዝግት ማለት ከዛ በኋላ ሶስት ወይም ቀን አልጋ እያያዝ አደረልሻለሁ። ከዛ በኋላ አርፎ ተቀመጠ እና ከዛ ምንም አላለሽም። እና ምን ሊል የሆነ ነገር ቢልማ የሚከተለውን ነገር ያውቃል። ታዲያ ዝም አለ፣ ምክንያቱም ብዙ ጊዜ አስጠንቅቄው ነበር። ከዛ በኋላ እንደዛ ማረግቶ አሁንም እንዲታው ውጪ ማሳደር አለብን ማለት ነው እኔ እነዚህ ችጋራን ቤተሰቦችሽ ግን ብር አይተው አያውቁም እንዴ? ወይ ምንድን ነው በየሰዓት አስር ጊዜ የሚጨቃጭቁኝ? ስንት አይነት ችጋራ ማቃለ እንዳንቺ አይነት ቤተሰቦች አይናወጣ ግን አይቻልም። ሳምራዊት እያወራሽ ያለሽ ስለ ቤተሰቦቼ ነው። ለምን ስነ ስርዓት አይኖርሽ? ወይ ለካ ቤተሰብ ነሽ። እኔ እኮ ከቤተሰብነት ማህደር ስለፋቁሽ አምነሽ የተቀበልሽ መስሎኛል። ውይ ለካ ገና ነሽ። ምን አለበት ስለፈጠረሽ ብለሽ ብታየኝ እንዴ? መጀመሪያ እነሱ ይታወኛል፣ ይህ እየደወሉ የሚለማመኑትን ነገር። እኔ ግን እንደነሱ ነሱ ከምለምን ደግሞ ትመርጣለሁ። እባክሽ ልለምንሽ፣ እባክሽ ተኝ እንዴ። ሲጀመር አንቺ እና ቤተሰቦችሽ እንደ መሽገር ተጣበቃችሁብኝ እንጂ እኔ አልተጠበቁባችሁ። ቆይ አሳክማችኋለሁ፣ ስታያቸው አል ነበር እንዴ? ታዲያ ለምን አታሳክሚያቸውም? ማን እኮ እኔ ሳምሬ ለኔ ሲሉ እንኳን አንድ ጊዜ አይደለም፣ ለምን አስር ጊዜ እየሞቱ አይነስ። ስለዚህ ታያቸው እኔ እንኳን ብተዋቸው እነሱ ይተውኛል። ሲታውኛ ቆይ ከዚህ ቤት እንደወጣልሽ ነው፣ አይደለም? ፈልጊ በትክክል እኔ ደግሞ አልወጣም። ስለዚህ ተስፋሽ እንቆራጭ። እመኝ ያን ባድረግሽ ቁጥር ህይወትሽ እንደሚበላሽ። እኔ አንቺን ብሆን ይሄን ያህል እድል አግኝቼ አንድ ለማይረባ ቅርብ ጊዜ ለማቆሶ ብዬ ላበላሽ። ምክረሻ አያስፈልገኝ አመሰግናለሁ። ይሄ ምክር ብቻ አይደለም ማስጠንቀቂያም ጭምር ነው። ሄሎ ማዬ፣ ምንድን ነው እሱ? ስልክ ማታነሽ ነው? አራ አላየሁትም ነበር። አንቺ ኳት ሳፊ ይሄኔ አሁንም ኩሽና ለኩሽና እየተመጠመጥሽ ነው። ለካ አልነገርኩሽም። አሁን እኮ እንደበፊት አይደለም፣ ሁሉም ነገር ተቀይሯል። ቤት ገዝቻለሁ፣ ሰራተኛ ቀጥሬያለሁ፣ በቃ ሁሉ ነገር ተቀይሯል። ምን ምናይሽ ይሆናል። አንቺ እንዴት ነሽ? ፍቅር ካንጋሮን ለማየት አውስትራሊያን ሄድ ብሎኝ ሄደን መምጣታችን ነው። ካንጋሮ አያችሁ። ደግሞ ካንጋሮዎች እንደዚህ ረዥም ናቸው እንዴ? እረዘመብሽ? ቀላል እረጃጅም ናቸው እንዴ! ለነገሩ አንቺ በምን ታውቂያለሽ? ያ ካንጋሮ የመሰለ ባልሽ እንታቅፈሽ ትኖሪልሽ እንጂ። አሁንም ይሄ ቀልድሻል አይደል? ኤኒዌይስ ቀጣይ ሳምንት እመጣለሁ አንቺ ጋር አልፋለሁ፣ በዛውም ቤትሽን ታሳይኛለሽ። ተዘጋጅ። አረ፣ ችግር የለውም። አየ ብቻ አንቺ ነኝ ቤቢዬ። መጣ ይደብረዋል። ከመጣ ልዘገጃች። እሺ በቃ ቻው እ ምንድን ነው ያለችው? እመጣለሁ? ወይኔ፣ ሳምሪ እንዴ ስትመጣ ምን ላደርግ ነው? ወይኔ ፈጣሪ፣ ምን አይነት ዕዳ ውስጥ ነው ነ የከተትከኝ ዛሬ ሁሉም ነገር ፍጻሜ ሆነ። ያ ይህም የለፋውበትን ነገር አገኛለሁ። ምን ነው ቢኖር ባይኖር፣ አንቺ ምን አገባሽ? ናው አንችለን፣ ያዝነሽ አስመሳይ። አሁን አስመሳይ እማላክሽ መሰለች እንዴ? እስስት ምን ትመስላለች? የተፈጠረ ነገር አለ። ምንም የለም አክስቴ፣ ምንም የለም። ማት በይኝ። የሆነ ነገር ተፈጥሯል። ስሜትሽ እኮ ጥሩ አይደል። ትንሽ ራሴ ነው ያመመኝ ነው አክስቴ፣ ለዛ ነው። እርግጠኛ ነሽ? ነው አዲ? አዎ አክስቴ፣ መድኃኒት ስወስድበት ይተወኛል። ግን ሌላ ስሜት የለውም አይደል? ራስ ምታት ብቻ ነው። ራስ ምታቱ ብቻ ነው። አጎቴ ደወለልሽ እንዴ? በሰላም ገባ? አዎ ደውሎልኛል፣ በሰላም ደርሷል። በቃ እኔ ምግቡ ይብቃኝ። ራሴን በጣም እያመመኝ ስለሆነ መድሃኒት ወስጄ ልተኛ ልቅባ ይሻላል። አድዬ ትንሻት ወይ አይ፣ አክስቴ ይቅርብኝ። እሺ በቃ ግቢ። እናትኝ የመጨረሻ እራትሽን ከኔ ጋር በማድረግሽ በጣም አዝናለሁ።

ምን ይታወቃል አሁን ተመልስ መታ ይሆናል ነገር ብታረግሽ

ምን ላድርግ? እሺ የገባሁትን ቃል የገባሁትን ታንሳሽ ነው ቆንጆ ነካንዲ ነው። ያቺን ሰይጣን ላባረራት ነው። ስለምታረግልኝ በጣም አመሰግናለሁ። ና እድዬ

በማዬ የምንልሻለሁ? ፖሊስ ጠርቼ ነው አሳፍሼ የማስወጣሽ። ከዛ እስር